እንግዲህ ክቡራትና ክቡራን ተከታታዮቼ እምነት ሰሚኑ አካሉ ነኝ። አብራችሁን ቆዩ። ትናንት ከትናንት ወዲያና አሁን በሰሞኑ በጣም መነጋገሪያ የሆነው ሚዲያ ላይ የኦሮሚያ ትምህርት ቢሮ ድረስ እንግዲህ መግለጫ እያሰጠ ያለው አንዳንድ ሙስሊም ወንድሞቻችን ብዙ ነገር ስለ ቴዲ አፍሮ ወይም ቴዎድሮስ ካሳሁን እያነሱ ነው የሚገኙት። እንግዲህ ቴል አቪቭ ላይ ኮንሰርት አቀርባለሁ ብሎ መናገሩና ለዛ ዝግጅት ማድረጉ በጣም እያበሳጫቸውና እያነጫነጫቸው ይገኛል። ይሄም ምክንያታቸው ምንድን ነው? እንግዲህ እስራኤልና ፍልስጤን ባሉበት ጦርነት መካከል ብዙ ሰዎች ሙስሊም ወንድሞቻችን እህቶታችን እየተጎዱ ነው የሚል ምክንያት ነው እነሱ የሚያቀርቡት። ግን አሁን ቴዲ አፍሮ ላይ ይህን ያክል ሊዘመትበት ይገባል ብዬ አላስብ። ምክንያቱም እሱ አንድ ግለሰብ ነው፣ አንድ ሰው ነው፣ ድምፃዊ ነው። የእስራኤል ነጻነት ቀን ነው። የትኛውም አርቲስት ተከፍሎት ሄዶ ሙዚቃውን ሊያቀርብ ይችላል። ቴዲ አፍሮ ብቻ አይደለም እዛ ፕሮግራም ላይ ዘፈን የሚያቀርበው። በነገራችን ላይ ቴዲ አፍሮ ብቻውን ቢሆን ኖሮ ይህን ያክል ቢሆንም ራሱ ይህን ያክል የሚያስወራ ነገር አለም ቢሆን ብቻውን ራሱ ሄዶ ቢያቀርብ ግን ሌሎችም አርቲስቶች ይሳተፋሉ። በጣም ብዙ አርቲስቶች ናቸው የሚሳተፉት። የእስራኤል ነጻነት ቀን ነው። እስራኤል ደግሞ አንድ ሀገር ነች። ኢትዮጵያ ራሱ ሆነ የቻለች ነች፣ እስራኤልም ራሱ ሆነ የቻለች፣ ፍልስጤምም እንደዛው ሶስተኛ ሀገር ነች። የሰዎች መሞት መጎዳት አያሳዝንም ማለት ሳይሆን ከምንም ጋር ማይገናኝን ነገር ብቻ እያገናኛችሁ ማይሆን ነገር ውስጥ ሰውን ባታስገቡ መልካም ነው። ምክንያቱም አንድ ግለሰብ እንዴ የፈለገበት ሀገር ሄዶ ሙዚቃ ማቅረብ ይችላል። እኔ እሱ ደጋፊ ሆኜ አይደለም፣ እናንተ የሰው መብት ላይ እየመጣችሁ ስለሆነ ነው። እስራኤልና ፍልስጤም የጀምረው ጦርነት የራሳቸው የግላቸው ነው፣ በግላቸው ይጨርሱታል። እኛ ኢትዮጵያውያንን የኢትዮጵያን ሀሳብ የኢትዮጵያን አመለካከት ቴዎሎጂዋን እንደግፋለን። ስለ እስራኤል አይመለከተንም፣ ስለ እስራኤል አያገባንም። ቴዲ አፍሮ ግን ምክንያቱም ኢትዮጵያዊ ዘፋኝ ስለሆነ ኢትዮጵያዊ ድምፃዊ፣ ኢትዮጵያ የምትመካበት ከድምፃዊኖች መካከል ቁንጮ የሆነ በቃ ኢትዮጵያ አለኝ የምትለው ድምፃዊ ስለሆነ ያሳስበናል። እሱ ላይ እንደዚህ ሊዘመትበት አይገባም። በማህበራዊ ሚዲያ እና እያስተዋልን አንዳንድ ነገሮችን ብናደርግ መልካም ነው። ከዚህ በኋላ ደግሞ ልነግራችሁ የፈለገው ነገር እስራኤል ውስጥ ራሱ የሚኖሩት ሁለት ፐርሰንት ነው ክርስቲያን። ከሚኖሩት ዘጠኝ ሚሊዮን ህዝቦች ውስጥ ሁለት ፐርሰንት ነው ክርስቲያን፣ አስራ ስምንት ፐርሰንት ሙስሊም ነው። ይተዋወቃሉ። ፍልስጤምና እስራኤል እዛው ጎረቤት ናቸው። ሰባ ስምንት ፐርሰንቱ አይሁዳዊ ነው። ስለዚህ ስለ እስልምናም እዛው እስራኤል ውስጥ የሚቆረቆሩ አሉ፣ የእስራኤል ሙስሊሞች ፍልስጤም ውስጥም አሉ። ስለዚህ እነሱ ራሳቸው የጀመሩትን ነገር በራሳቸው የጨርሱ እንጂ እያነሳችሁ ነገር እየሰነጠቃችሁ ግዴታ እንደዚሁ መሆን አለበት፣ እንደዚህ መሆን አለበት የሚባል ነገር የለም። ቴዲ አፍሮ አስቦ ተገንዝቦ የሚሰራውን ስራ ይስራ። እናንተ ግን እኛን ዲስሞራላይዝድ የሚያደርግ ሀሳብ አታንሱ ባካችሁ። አመሰግናለሁ። እነሰሚኑ